ምዕራፍ አምስት ክፍል ሁለት የመልካም ነገር ጠላት ሰይጣን ግን በእግዚአብሔር ዘንድ ሞገስን ባለሟልነትን ባገኙበት በቁርባኑ ምክንያት በአዳምና በሂዋን ቀና። በዚህም የተነሳ በሰው አምሳል በሚታይበት ገንዘብ ስለት ከሆኑ ድንጋዮች መካከል ስለት የሚቆርጥ ድንጋይን ፈጥኖ ያዘ። ሂዶም በአዳምና በሂዋን ዘንድ ቆሞ፣ አዳምም ከመሰዊያው ላይ ወጥቶ ነበር፣ ጾለትም ጀምሮ ነበረ። እርሱም እጁን ወደ እግዚአብሔር ዘረጋ። በእርሱ ዘንድ ባለ በስለት ድንጋይ መሞታት መምታቱን አፈጠነ። የአዳም ቀኝ ጎኑ ወጋው። ከጎኑም ደም ውሃ መውጣ አዳምም እንደ ሞተ ሰው ሆኖ ከመሰዊያው ላይ ወደቀ። ሰይጣንም ሸሸ። ሂዋን መታም አነሳችው፣ ከመሰዊያው በታችም አስቀመጠችው። በእርሱ ላይም ታለቅስ ነበር። አዳምም ቁርባኑን በመሰዊያው ላይ ባሳረገ ጊዜ ከጎኑ የወጣው ደም በቁርባኑ ላይ ፈሰሰ። እግዚአብሔር የአዳምን መሞት ወይም መውደቅ አየ። ቃሉንም ላከ አነሳውም። ቁርባንህን ፈጽም አለው፣ በጣም አስደስቶኛል ምንም ጉድለት የለበትምና። እግዚአብሔርም አዳምን አለው፣ ዳግመኛ እኔ በዝች ምድር እንደዚህ ይደርስብኛል። እወጋለው ጎኔም ደምና ውሃ ይወጣል፣ በስጋዬም ይፈሳል። ይህ እውነተኛ ቁርባን ነው። በቁርባኑ መሰዊያ ላይ ፈጽሞ ያርጋል። እግዚአብሔርም አዳምን ቁርባኑን ይፈጽም ዘንድ አዘዘው። ቁርባኑን አቅርቦ ከፈጸመ በኋላ በእግዚአብሔር ፊት ሰገደ፣ ለእርሱ ስላሳየው ምልክትም አመሰገነው። እግዚአብሔር አዳምን በዕለተ እሁድ ፈወሰው። ይህም አምሳኛው ቀን የሰባተኛ ሱባኤ መጨረሻ ዕለት ነው። አዳምና ሔዋን ግን ወደ ተራራው ተመለሱ። እንደ ልማዳቸው ወደ ቤት መዛግብት ወይም ዕቃ ቤት ተመለሱ። አዳም ከገነት ከወጣ 142 ቀን ተፈጸመ። በነጋ ጊዜ አዳምና ህዋን ከቤታቸው ወጡ። ከቤት ወደ ስንዴያቸው ቦታ ወደ ምዕራብ ጫፍ ወረዱ። እንደ ልማዳቸው በዛፍ ስርም መጥተው ከበቧቸው። እንደ ልማዳቸው በዛፉ ስር ተጠልለው ብዙ ሰራዊት መጥተው ከበቧቸው። ሰይጣንም በክፋቱ ይሆን ያደረግ ነበረ። አዳም በገቢ ወይም በግብረ ሥጋ ግንኙነት ምክንያት ድል እስኪነሳ ድረስ። ከዚህ በኋላ የመልካም ጥላት ሰይጣን መልአክ መሰለ። በእርሱ አምሳልም ሌሎች ሁለት ነበሩ። ለአዳም ወርቅ ዕጣንና ከርቤ እንዳመጡለት መላእክትም ሶስት ነበሩ። በአዳምና በህዋን ፊት አለፉ። እነርሱም በዛፍ ስር ነበሩ። ሽንገላን ተመላ ጥሩ ነገር ከአዳምና ከሕዋን ጋር እጅ ተነሳሱ። አዳሙን ፊታቸውን መልካም ነገራቸውን በተመለከተ ጊዜ ቆሞ ተቀበላቸው። ወደ ሕዋንም አመጣቸው ሁለቱም ተቀመጡ። የአዳም ልቦናም ደስተኛ ነበረ። እርሱ ወይም አዳም ወርቅ፣ ዕጣን፣ ከርቤ ያመጡለት መላእክት እንደሆኑ በልቡ አሰበ። እነዚያ መላእክት አስቀድመው ወደ አዳም በመጡ ጊዜ ከእነርሱ የተነሳ እረፍት፣ ደስታ በእርሱ ላይ ነበረ። መልካም የሆነ ምልክቶችን ይሰጡት ዘንድ እንደመጡ አስቧልና ሰይጣን እንደሆነ አላወቀም። ስለዚህ በደስታ ተቀብሎ ከእነርሱ ጋር ተቀመጠ። ከእነርሱ ታላቁ ሰይጣን እንዲህ ሲል እንዲህ አለ፣ አዳም ሆይ ፈጽሞ ደስ ይበልህ፣ እነሆ እግዚአብሔር አንዲት ነገርን እነግር ዘንድ ወደ አንተ ላኮናል አለው። አዳምም ምንድን ነው አለ። ሰይጣን ነገሩ ቃሉ ቀላል ነው፣ እርሱም የእግዚአብሔር ቃል ነው። ካልሰማህ እኛ ወደ እግዚአብሔር እንመለሳለን፣ ቃላችን እንዳልተቀበልክም እንነግረዋለን። ዳግመኛ ሰይጣን አዳም ሆይ ከእኛ የተነሳ ትፍራ መንቀጥቀጥ አይድረስብህ አታውቁምን? አለው አዳምም አላወቃቸውም አላውቃችሁም፣ አላቸው ሰይጣን እኔ ወርቅ እስከ ቤትህ ተሸክሜ ያመጣውህ ይሄ ሁለተኛ ደግሞ ዕጣን፣ ይህ ሦስተኛ ደግሞ ከርቤ ያመጣልህ ነው። ከተራራው እስከ ቤትም የተሸከሙህ ናቸው አለው። እስከ ቤት ያደረሷቸው ጓደኞቻችን ግን እግዚአብሔር ከእኛ ጋር አላካቸውም፣ እናንተ ትጠቅማላችሁና አላቸው። አዳምም ይህን ቃል ከእነርሱ በሰማ ጊዜ አመናቸው። እግዚአብሔር የተናገረውን ቃል ተናገሩ፣ እኔም እቀበለዋለሁ አላቸው። ሰይጣንም እንደምትቀበለው ማልልኝ፣ ቃል ኪዳንም ግባልኝ አለው። አዳም እኔ መሐላና ቃል ኪዳን አላውቅም አለው። ሰይጣንም እጅን አውጣት፣ በእጄ ላይም አስቀምጣት። የእግዚአብሔር እውነት ሕያው ሆኖ የሚኖር ካርያም ወደ ሰማይ ያርግ፣ መሬትን በውኖች ላይ ያጸና እና ከአራቱ ባህርያት የፈጠረኝ እኔ ቃል ኪዳኔን አላረክስም፣ ቃሌንም አልለውጥም፣ አላቆሽሽም በል አለው። አዳምም እንዲሁም አለ። ሰይጣን እነሆ አንተ ዘመን አለህ፣ ከገነት ከወጣ ጀምሮ ፈጽሞ ክፉን አታውቅም። እግዚአብሔር ከጎን የወጣች ሔዋንን ተወስድ ዘንድ የምትጽናናበት ልጅ ለመውለድም ታገባ ዘንድ አዙሃል ችግርም ሀዘንም ከአንተ ዘንድ ይርቃል። ይህ ሥራም ከባድ አይደለም፣ መሰናክልም አይሆንብህም አለው። አዳምም ይህንን ከሰይጣን በሰማ ጊዜ ስለ መሃላው ከባድ ሐዘን አዘነ። አዳም ሰይጣንን አለው እኔ በዕድሜ በሥጋዬ እንዴት እዘሙታለሁ? እበድላለሁ ተቸግሬ ከመሃል ላይ ብመለስ እግዚአብሔር ያጠፋኛል፣ ከምድር ገጽም ይደመሰሰኛል። እኔ ቀድሞ ከእፀ በለስ በበላው ጊዜ ከገነት ወደ ዝች ኃላፊ ምድር አውጥቶኛልና በሌላ በኩል በእኔ ላይ ሞትን አመጣ። ዳግመኛ ይህን ካደረኩ ሕይወቴን፣ ነፍሴን ከዝች ምድር ይወሽዳል፣ ወደ ሲወልም ያወርደኛል እጅግም ያሰቃየኛል። የምትለኝን ይህን ቃል እግዚአብሔር አልነገረኝም። እናንተ የእግዚአብሔር መላእክት አይደላችሁም፣ ከእነርሱ ወደ እኔ የተላካችሁ አይደላችሁም። እናንተ ሰይጣናት ናችሁ፣ በምትሀት መላእክትን መስላችሁ እንጂ። ከእኔ ወግዱ፣ እግዚአብሔር ይርገማችሁ አላቸው። ሰይጣናትም ከአዳም ፊት ሸሹ። አዳምና ሔዋን ተነስተው ወደ ቤታቸው ተመለሱ። ወደ ውስጥም ገቡ። አዳምም ሔዋንን የሚደረገውን ታያለሽን? አትናገርምን? በታላላቅ ስሞች ስለመማሌ በእግዚአብሔር ዘንድ ይቅርታን አጣው። እጅም ዳግመኛ በሰይጣን እጅ ላይ አደረኩ አላት። ሄዋንም አዳም ከነገራት የተነሳ ዝም አለች። አዳምም ተነስቶ እጁን ወደ እግዚአብሔር ዘረጋ። ይቅር ለው ዘንድ ከእርሱ ይቅርታን ፈልጓል እና ያደረገውን ይቅር ለው ዘንድም ያለቅስ ነበር። አዳምም እንዲሁ ለጾለት ቆመ ነበር ለአርባ ቀንና ለአርባ ሌሊት ያህል እጁን በመዘርጋት ከረሃቡ ከጽሙ የተነሳ በምድር እስከሚወድቅ ድረስ አልበላም፣ አልጠጣም እግዚአብሔርም ቃሉን ወደ አዳም ላከ፣ ከወደቀበት አነሳው። አዳም ሆይ በሰማዮች ለምን ማልክ? በስሞቼ ለምን ማልክ? ሁለተኛ ከሰይጣን ጋር ለምን ተስማማህ? አለው። አዳም አለቀሰ። አቤቱ ጌታ ሆይ ይህን ስላውቅ አድርግ ያለውና ይቅር በለኝ አለ። የእግዚአብሔር መላእክት እንደሆኑ አምኜ ነበርና አለው። ይቅርም አለው። ከሰይጣንም ተጠንቀቅ አለው። እግዚአብሔርም ከአዳም ጋር ንግግሩ ፈጽሞ አዳምም ልቦናውን ተጽናና። ሔዋንንም ወሰዳት እንደ ልማዳቸው ለስጋቸው ምግብ የተዘጋጀ ዘንድ ከቤት ወጡ። ከዛ ሰዓት ጀምሮ አዳም ሔዋንን በሩካቤ ስጋ ያውቅ ዘንድ ሕሊናው ይፈታተነው ነበር። ይህን ያደርግ ዘንድ ግን ይፈራ ነበር እግዚአብሔር እንዳይቆጣው። አዳምና ሔዋንም ወደ ውሃ ምንጭ ሂዶ በሚደሰቱ ሰዎች አምሳል በዚያ ተቀመጡ። ሰይጣንም በእነርሱ ቀና፣ እርሱ ከሰራዊቱ አስሩ እንደ እነርሱ ያለ ደም ግባት የሌለ ደናግልን መሰሉ ከውሃው ወደ አዳም ወደ ሔዋን ወጣ። እርስ በእርሳቸውም ዓለምን የመላች የአዳምና የሔዋን መልክ ገጽ እንመልከት መልካቸው ከኛ የተለየ እነርሱ ከኛ ያማሩ ናቸው እና ተባባሉ አዳምና ህዋንም ወደ ጫፍ ደረሱ እጅም ነሷቸው ከእነርሱ የተነሳ እያደነቁ ቀሩ አዳምና ህዋን ከደም ግባታቸው የተነሳ በማድነቅ ወደ እነርሱ ተመለከቱ እኛ ከምንኖርባት ምድር ታች መልካም ፍጥረት ያለባት ሌላ አለም አለች አሉ እኔ ደናግልም ለአዳምና ለህዋን እውነት ነው ፍጥረታችሁ ብዙ ነው አሉ። አዳምም የምታበዙት በምንድን ነው አላቸው። እኛ የሚያገቡን ባሎች አሉን፣ ከእነርሱም እንጸንሳለን፣ ልጅ እንወልዳለን፣ ልጆችም ያድጋሉ፣ በዚህ እንበዛለን አሉ። አዳም ሆይ የማታምነን ከሆነ እኛ ባሎቻችን ልጆቻችንን እናሳይህ አሉት። ልጆቻቸውንና ባሎቻቸውን እንደሚጠሩ በባህር ላይ ነበሩ። ከባህሩ ሰዎችና ህፃናት ወጡ። ከእነርሱ እያንዳንዱ ሁሉ ወደ ሚስቱ ወደ ልጆቹ ይደርሱ ነበር። አዳምና ሔዋን ባዩአቸው ጊዜ ሄዱ፣ ከእነርሱ የተነሳ ደነቁ። እነርሱም አዳምና ሔዋን እንሆ ባሎቻችን ልጆቻችንን ተመልከቱ። ፀንስ ሲሆን ግን አታውቁም። አዳም ሆይ ሥራውን መጀመር አንተ በሕይዋን ላይ እንዴት እንደምታደርግ እናሳይሃለን ብለው አንዱም ሌላውም በአዳም ፊት ክፉ ማድረግን ወይም ሩካቤ ሥጋ መፈጸም ጀመሩ። ከዚህ በኋላ አዳምና አንተም ሕይዋን ላይ እንዲህ አድርጉ አሉ። ልጅ ተወልዱ ዘንድ ትተካለህ ትበዛለህ አሉት። ሰይጣን ይሸነግለው ዘንድ በአዳም ፊት ይህንን ያደርግ ነበር። ዳግመኛ ሰይጣን በሀሳቡ እንዲህ አለ። በመጀመሪያ እግዚአብሔር አዳምን ስለ ጸበለስ ከእርሱ አትብላ ከበላ ሞትን ትሞታለ ብሎ አዞታልና ግርፋት፣ መከራ ከስጋው እስከሚወጣ ድረስ ዛሬ ይህን ነገር ያደርግ ዘንድ ባታለለው ጊዜ ወደ ሂዋን በቀረበ በወደቀ ጊዜ ያለ እግዚአብሔር ትእዛዝ በሆዷ ይጸነሳል፣ እርሱም ይገለዋል። በዚያን ጊዜ ሰይጣን በአዳም ፊት ይህንን ምትሃት አደረገ፣ ሊገለው ከምድረ ገጽ ሊያጠፋው ፈልጎ። አዳምም የኃጢአት እሳት በሰውነቱ ተቀላቀለ፣ ተወይም ተሰማው። ያደረጋት ሩካቤ ስጋ ይፈጽሙ ዘንድም አሰበ። ነገር ግን ሰውነቱ ይገታ ነበርና እግዚአብሔር ይገድለው ዘንድ ይህን ምክር ለማድረግ ወይም ዝሙት ለመፈጸም ይፈራ ነበር። አዳምና ሔዋን ወደ እግዚአብሔር ይጸልዩ ዘንድ ተነሱ። ሰይጣንና ሰራዊቱ ግን ከአዳም ፊት ወደ ባህር ወረዱ። እነርሱ ወደ መሬት ሲመለሱ ያዩቸው ነበር። አዳምና ሔዋን እንደ ልማዳቸው ወደ ቤት ወይም ወደ ቤተ መዛግብት ተመለሱ። ይህ የሆነው ምሽት ነው። አዳምና ሂዋንም በሌሊት ወደ እግዚአብሔር ይጸልዩ ዘንድ ተነሱ። ጸሎታቸው አማራጅ